በመጀመሪያ እንግዲህ ሁሉን ማድረግ የሚችል ሀያና ላፍ ዛር የተመሰገነ ይሁን። ወንድሞቼና እህቶቼ እንደ ውሌው አሰላሙ አሌይኩም ወራህመቱላሂ ወበረካቱህ እያ እኔ ብዙ ዛሬ ምንም ብዙ የምናገረው ነገር የለም። ግን ከዚህ በፊት ፈርስት ጅራ ባቀረበው ፕሮግራም ላይም ተገኝቼ ስናገር በተለይ የታሰሩትን የመፍትሄ አፈላላጊ ወንድሞቼ ጉዳይ በተመለከተ ለኢትዮጵያ መንግስት አንድ ጥያቄ አቅርቤ ነበር። የሚያዋጣው ይቅርታ ጠይቆ ነፃ እንዲያወጣቸው ነበር። አሁን በድጋሚ በዚህ ባለፈው ሶስት አመት ውስጥ በተለይ ይሄ ጥያቄ ከተነሳ በኋላ ታወታላችሁሁ ጥያቄው መነሳቱ በአንዱ በኩል እንዴት ጥሩ እንደሆነ ሙስሊሞችና ክርስቲያኖች የበለጠ እንድንሰባሰብ እንድንፈላለግ አድርጎናል። ቀደም ሲል ሄኖክ በመሬት ሳይሆን በደም ነው አይደል ያለው? እውነት ነው። ሌላው ችግር ሆኖ ያገኘሁት አሁን ሳስብ ታሪካችን በሚገባ ስላልተነገረ ስላልተማር ነው። ዳርና ዳር እንድንቆም ያደረገን። በጣም ሁላችን በጋራ የሚያኮራ ኢትዮጵያዊ ታሪክ አለ። እኛ ከቅዱስ መጽሐፍ ቅዱስ ኢትዮጵያ እጆቿን ወደ እግዚአብሔር ትዘርጋለች የሚል ጥቅስ ነው። ሌላም ሌላም አለ እና በክርስቲያኖች ዘንድ ይሄ መኖሩ በአንድ ቅዱስ መጽሐፍ ውስጥ በጣም ያኮራናል። እና ለአሜሪካዊም ለእንግሊዛዊም ለሌላውም ብናስረዳ እዛ ውስጥ የኢትዮጵያ ስም መኖሩ ለየትኛውም ኢትዮጵያዊ ደስ ይላል። በሌላ መልኩ በሙስሊም ህብረተሰብ ውስጥ ደግሞ በዓለም ላይ ያለን ገናና ታሪክ በደንብ አልተነገረም። ስለዚህ በደንብ እንድንኮራ አልሆንም። ይሄ መሰባሰብ፣ ይሄ በግልጽ መወያየት ሲመጣ እያንዳንዳችን ታሪካችንን እንድንፈልግ አደረገን። ነቢዩ መሐመድ ሰላም በእሳቸው ላይ ረ ነው ይባላል፣ ወደ ኢትዮጵያ ሂዱ ያሉበት ቃል ያሉበት ምክንያት ዛሬ ላለ ነው ትውልድ እንዴት ያምራል። ከዚህ ሁሉ የዓለም ሀገር ከዚህ ሁሉ የዓለም ህዝብ የተመረጠች የአበሻ ሀገር ኢትዮጵያ። ስለዚህ ይሄ በሙስሊሙ ዓለም ሲጠራ ለእያንዳንዳችን ኩራት ነው። በኢትዮጵያዊነታችን ያፍራል። ከዚህም ያልታል የሚገርቡ ወይ መጠየቅ መማር እንዴት ጥሩ ነገር ነው። ቢላል በባርነት ነበር የሚኖሩ ነቢዩ ዮሐንስ ሰላም በሳቸው ላይ ወረ ነፃ እንዲሆን ከተደረገ በኋላ የሳቸው ዘር የሆኑ ወይም በአረብ አካባቢ ትውልዳቸው የዛው አካባቢ ሰዎች እያሉ አዛንን ያለው

የፍቅር መስመሩን እየሰራ እጅ ለጅ የተያዝን የግፍ ስርዓትን ከኢትዮጵያ ያስወግደን ተቃፈ ተከባብረን የምንኖርባት ሀገር እናደርጋታለን እንጂ የትናንቱ ደካማ ታሪክ፣ የትናንቱ በደን የዛሬውን እያጨልምበት መንገድ ሲባል ማክረር ምን እንደሆነ ባለፈው አንድ አመት አይሲስ የሚባል መጥቶ ከሶሪያ እስከ ኢራቅ ከሊቢያ እስከ ፈረንሳይ ማክረር ምን እንደሚመስል አሳየ። የኢትዮጵያ ሙስሊሞች ላለፈው ሶስት አመት መከሰስ ያለባቸው በሰላም አክራሪነታቸው። የሰላም አክራሪዎች ከጠቅላይ ሚኒስትሩ ጀምሮ እስከ ውጭ ጉዳይ ሚኒስትሩ እየተነሱ ሴል ተገኝቷል ከአልቃይዳ ጋር ከምናምን ያላሉት ነገር የለም። በዚህ ሶስት ዓመት ውስጥ በየቀኑ የሰላም ባሉን እየለቀቁ ያስደነገጡ የሰላም ምልክቶች ናቸው። እንደገና ብዙ ለመናገር ደስ ይላል ነበር፣ ግን ዛሬም አጋር ሆኜ መቆሜን ለማስረዳት የመጣሁት ብዙ ተናጋሪ ያለ የኔ ብዙ አይጠቅምም። አብረን እንድንሆን አብረን እንድንቆም ዛሬ ከእስር ቤት ወጥተው በሰላም ሲራመዱ እስክናይ ድረስ በፍጹም ቃላችን ልናድስ ይገባል። ኢትዮጵያውያን ደግሞ ባለፈውም ተናግረዋል። የመጅሊስ አመራሮችን መምረጥ ያለበት በመስጊዳችን ውስጥ ነው ነው ያሉት። በየቀበለ ስሯቸው የለም የለም የቀርበልኛ መስጊድ ውስጥ ነው ይማምሪ ነት ምክንያታቸው በግልጽ እየታየ በጣም ምክንያቱም ከዚህ በፊት ተናግሬዋለሁ። የሚታመን መንግስት ስላልሆነ ሌላ ምንም ምክንያት አልነበረውም። መንግስት የራሱን ሙስሊሞች የራሳችንን መሪ እንብረት ሲሉ እምቢ ሲሉ መንግስት ተንኮል አስበዋል፣ ቀድመን ክተውበታል። ለዚህ ነው እምቢ ያሉት። ምክንያቱም ወደኋላ ሄደን የአመራሮቻችንን ነገር ስናይ በመጀመሪያ የሙስሊሙን ስም ድምፃችን ይሰማ፣ ይሄ እንዳለ ይሄ ነው። ይሄን ቃሉ ሰሩ። ድምፃችን ይሰማ አመራሩን የያዘው የኢትዮጵያ መንግስት የትግራይ ነፃዎች ግንባር ይባላል። ሁለቱም ለውድድር ብናቀር ድምፃችን ይሰማ ከአካል ለምን ይቀርባል ለጆሮ ድምፃችን ይሰማ። ነፃዎች የሚለው ግን የሆነ ቫይረንስ አይታያል ግንባር

ዘጉ መጽሔቶቹን ዘጉ፣ ጋዜጠኞቹን አሰሩ፣ የተወሰኑትን አባረሩ። ጸጥታ ሙስሊሙ የሲሆን ምን አደረግ? ጋዜጣው ዘጋቸው፣ ጋዜጠ ጋዜጠኞች አባረራቸው። ጋዜጠኞች በቃ መጽሔትም የለም ጋዜጣ። በጣም ጥሩ መብራታን ተክሎ ተክሎ የማይጠቀምበት የመብራት ፖላል። ያንን የኢትዮጵያ ሙስሊሞች ጋዜጣ ደረቡ። ሰማያዊ የሆነ የኢትዮጵያ ሙስሊሞች ታሪክ ተብሎ የዛሬ 30 40 ዓመት ሊተረክ እንደሚችል አትጠራጠሩ። በሰላማዊነት፣ በህብረት፣ በአንድነት ከቆመ ልዩነታችንን አቻችለ እምነት የኦሎምፒክ ሩጫ ውድድር እኔ ክርስቲያን ነ እናንተ ሙስሊም ናቸው የኔ ይመጣል የኔ ይመጣል ልንባባል አንችልም። ግመሏን ቀድሞ የመካ ከሚያሸንፍበት አለ እምነት እምነት በራሳችን የምንገናኝበት ከፈጣሪ ጋር የራሳችንን መስመር አለ። እሱ አያልፈላንም። ሺህ አራት መቶ ዓመት ኖረን የለም እንዴ? ዛሬም ተከባብረን እኖራለን። ኢትዮጵያ በእምነታቸው በመጽሐፋቸው የማይከሰሱ የማይታሰሩባት ሀገር እምነቶን ከታገል እነዚህ መፍትሔ አፈላላጊዎችም ተፈተው ጋዜጠኞችም ተፈተው በኢትዮጵያ ውስጥ ከእንግዲህ በእምነት መታሰር እንዳይኖር ከስላሴ ቤተ ክርስቲያን ጀምረን ሰልፉን ወደ ታላቁ አንዋር መስጊድ እጅ ለእጅ ተያይዘን በየአመቱ ወቅት የምናደርግበት የሰላም ቀን እናመጣለን። ለዚህ ደግሞ እግዚአብሔር እንዳን ከኮሚቴዎቹ እስኪፈቱ ድረስ በፍጹም ከአላማችሁ ዝነት እንዳትሉ አደራላለው እግዚአብሔር ስል በጣም